የህይወት እስትንፋስ ነው ያላቸው ደህና ነሽ ኧረ ጉድ ጭራሽ ብለው ብለው ኢስላማዊ ካፕል ብለው ጀመሩ ኧረ ጉድ ነው እኮ የ የህይወት እስትንፋስ ብሎ ማለት ነው ቆፍጠን ንበል አንተ ወንድ አይደለህም እንህ ሽለጠለጣል እንዲህ አይነት ዝርክርክ የሆነ ወንድ ማለት ነው ሲታይ ጺም አለው ማሻላ ጸጉሩ ምናምን ነገር ከኔ የተሻለ ሰው ነው። ሲታይ ውስታዝ ነው የሚመስለው። ግን መልእክተኛው አለይ ሰላቱ ወሰላም ወደ ሐዲሱ ከመሄዳችን በፊት ግን እስቲ እየተወሰነ ላሳያችሁ

በነገራችን ላይ ባልና ሚስት አይደሉ፣ ወላሂ ሐራም ነው። መልክተኛ ለሰላቱ ሰላም ማቀፍ ይቅርና ማለት ነው መጨበጥ መጨበጥ አንድ ሀጅ ነቢ ሴት ከመጨበጥ አናቴ በሚስማር ቢበሳ ይሻላል ብለዋል። ውዱ መልእክተኛው አለይሂ ሰላቱ ወሰላም እንዲህ ከባድ ነገር ነ ን እሾክ እግራችን ሲወጋን ጊዜ ምን ያክል ነው ስሜቱ? ሚስማር ደግሞ አናት ላይ ጭንቅላት ላይ ቢበሳው ይሻላል። ሴት ልጅ እንዲህ ይህን ነገር እንዴት ነው የምናቀልልህ? እንዴት እናተህን የለም፣ የሆነ መንገድ ከተጠቀመች ሽፍታዎች ይደፍሯታል ብትባል ምን አይነት ጥንቃቄ ወስደህ ነው እናትህን ከሆነ ቦታ ወደ ሆነ ቦታ መታደርሳት? የመልእክተኛው አለ ሰላቱ ወሰላም ትእዛዝ ወደኋላ ጥሰው ኢስላሚክ ካፕል ምናምን የሐራም የዝሙት ማለት ነው። የዝሙት ያልኳቸው አያፍርም እኮ ደግሞ ኢንሻአላ ኢንሻአላ ይላል ይሄ እጁን እንዲህ ብሎ ምናምን ነገር በቃ አለ ይሄ ምናምን አለ። ግን ዋና ይሄ ማሰራት አለበት። በራዘር እንደነዚህ አይነት ወላሂ ሰገጥ ናቸው፣ የመጨረሻ ማለት ነው። መልክተኛው ዓለይሂ ሰላቱ ወሰላም አንድ ወንድና አንድ ሴት አንድ ክላስ ላይ ሲሆኑ ሶስተኛቸው ሰይጣን ነው ብለዋል። በቃ ወደዳቹ ጠላቹ ማለት ነው። ከዛ እነዚህ ሰዎች የምታበረታቱ ሰዎች ምን አይነት ደዩስ ናቸው? ምን ያክል መሃይቦች ብትሆኑ ተጋቡ፣ ወይኔ ስታምሮ፣ ወላ ከነሱ ወንጀል ሳይቀነስ እናንተ ላይም ይጻፋል። መልክተኛው ዐለይሂ ሰላቱ ወሰላም ወደ ኸይር ስራ የሚያመላክት እሱን ተከትለው መልካም ነገርን የሰሩ ሰዎች ከነሱ ሳይቀነስ እሱ ላይ ይመዘገባል ብለዋል። መልካም ነገር፣ መጥፎም ነገርን ከሆነ በተመሳሳይ እንደዛ ነው። በርታ ያላቸው ነው። ከዚህ በፊት እና ሒክራም እና ኢሳም ላይ ሰርች ቪዲዮ ስድብ ነው። ገብታችሁ ማየት ትችላላችሁ። ኢስላማዊ ሐራም እየዋሹ ለይቱ ብለው የተለያዩ ነገራቶችን እያደረጉ በስልም ኢንሻአላህ ምናምን ነገር ይላል። ምግብ ምናምን፣ ኮፍያ ምናምን፣ ከኋላ ያቅፋታል ምናምን። እረ ብቻ እኮ አይደለም። ይሄን ተመልከቱ ጉድ

እንዴ ሺ ማይዛችሁም፣ እንዴ እሺ ወላሂ፣ ሁላችንም እኮ ክፍተት ይኖርብናል። ስጋ ለባሽ ነን፣ ክፍተት ይኖርብናል። በቃ በተለያዩ አጋጣሚዎች የተለያዩ ነገራቶችን እንሰራ እንችላለን። ግን መልእክተኛው አለይሂ ሰላቱ ወሰለም ምንድነው የሚሉት? የኔ ኡመቶች ኃጢአቶቻቸው ሁሉኝ ይማራሉ፣ ግልጽ የሚያወጣው ሲቀር። እንዲህ መልካም ስራ ሰርተ ራሱ እኮ በይፋ አታወጣም አይደለ? የተመረጠው ያ ነው ሰዎች ለማነሳሳት ሰዎች የዛ ሀይር ስራ ተካፋይ ለማድረግ ካልሆነ፣ በድብቅ መስጠት ነው የተሻለ። በድብቅ የሰራው ነገር መደበቅ ነው መጥፎ ነገር እኮ አይደለም፣ ሀይር ስራ ማለት ነው። ዛሬ መጥፎ ተግባርን እንደ ጀብድ ሶሻል ሚዲያ ላይ ያወጣሉ። እነማናቸው ስንል፣ ሙስሊሞች ናቸው። ኢንሻአላህ ወለ መጀመሪያ ያሳያዋቸው። የሚገርማችሁ ይህን ፕሮግራም ሲጀምሩ ዳዋ እያደረገ አንተ ሺማይዘህም እንዲ ምን አይነት ጉማሪው ፊት ነው ባላ አውዙ ቢላምን ሸይጣን ረጅም እኔ ትንሽ አታፍሩም እንዴ? ትንሽ አይሰቀጠጣችሁም እንዴ? ነን ሙስሊም የማያደርገው ነገር እናንተ ታደርጋላችሁ። እን እንዴት መልክተኛው አለይ ሰላተ ወሰለም ከውም ከነዛ ከካፊሮች የተመሳሰለ ከነሱ ነው ብለዋል። ከዛ መቶ እኮ ነገ ፊዳ ካቢ ወሙሚ ይላል የሆነ መልክተኛው አለይ ሰላቱ ወሰላም ሰንበት ተሳደበ ወይም መስጂድ ፈረሰ ከተባለ ዩቲዩብ ላይ ይላል። ግን እስልምና እያስደፈረ ያለው እሱ ነው። ኢን ተንሱሩላህ የንሱሩኩም፣ ያአላሁ ስብሐነሁ ወተዓላ ህግጋቶችን ብትፈጽሙ በህይወታቸው አላህ ይረዳቸዋል። ዛሬስ እናበረታታለን። ከዛ በኋላ ለቤንዚል ክብሪት እናቀብላለን። ቤንዚል እየተደፋ እንደሆነ እያወቅን አዋቂዎች ሆነን ቤንዚል መሆኑ እያወቅን ነዳጅ ላይ ነዳጅ ማደያ ላይ ክብሪት እንተኩሳለን። ክብሪቱ ምንድን ነው? ሰብስክራይብ፣ ላይክ ከዛ ማየት ነው። ወላሂ ላዚም እንዲህ ዓይነት ነገር ምታዩ ሰብስክራይብ አድርጋችሁ የምታበረታቱ ሰዎች ነጋ አለሁ ስብሐነሁ ወተዓላ ዘንድ ከነሱ መጥፎ ተግባር ሳይቀነስ እናንተ ላይም ይመዘገባል። ይህ ሰሒህ ሐዲስ ላይ ያለ ነገር ነው። እንዲህ ወጣቱ ወዴት እየሄድን ነው? ይሄ ግሽጣ ራስ ማለት ነው። አትቅረቤ እያለ ገና ይቀርባታል። ሰይጣን ነው እያቀፍከው። ይህ እርድና አይደለም፣ ወላሂ እርድና አይደለም እኮ። የመጨረሻ ጅልነት ነው እንዲህ ዛሬ ላይ እርድና ወይም ስልጣኔ፣ ያንተ ጉልበት ያንተ ችሎታ ከተቃራኒ ጾታ ያለህ ነገርን ገድበህ አላህን በፈቀደለህ መልኩ አላህ እስከሚሰጥ ድረስ ጽናት አድርገህ እዛ ላይ መቆየት ነው እንጂ፣ ዛሬ ላይ እንደሚባለው ይሄ የሚያሽከረክር ምናምን ወላሂ ለዚህም ፋራ ነው። ቀላል ነው እኮ ማንም ማድረግ ይችላል እኮ ዛሬ እንዲህ ሰላም አለኩን ስትላት እኮ መታ የምታቀፍ ህዝብ ነው። አዲስ አበባ ነው ያለ ነው። አዲስ አበባ አድገናል ምናምን እናቀዋለን። ያው ነው ፋራ አታርጉን እንጂ ባላ ያክዴን ዝትሽባለ ባል አንተ ባል ቢበርደኝም አልፈልግም። ለምን ማሰልገኝ ረቤጋ ቪዲዮ ሰላም ቻው በያቸው እና ወደ ቤት የምግባ በእርዶሽ ጃኬት ያቀበለች እንዳይመስለች የጀሃንም እሳት ማቀጣጠያ ጃኬት ነው እየሰጠሻለች ያለው። ይሄ ድመት ራሱ መለስ። እኔ ስድብ ስለማልችል ነው። የምሬን ነው እነዚህ ሰዎች የሆነ ሮስት ባደርጋቸው እራሱ ደስ ይለኛል፣ ግን አደርጋቸዋለሁ። አንድ ቪዲዮ ሰራለሁ በቃ እንትን ግን እኔ ላይም ሮስት እንዳይሰሩ አሁን ይህ ፊት ምናምን ብለው። ግን ይውላችሁ ሀቂቃ ማለት ነው። በጣም ነው የሚያስጠላው፣ ወላሂ በጣም ነው የሚደብረው። በቃ ወደ ራሳቸው ተመለሱ፣ መሳደብ ሳይሆን ቁርአንና ሐዲስ ምንድን ነው የሚለው ላ ተቅረቡ ዜና እያለ ከዛ ባልና ሚስት እራሱ እኮ እንዲህ ሮማንቲክ የሆነ ነገር እኮ አይሰሩ ወላሂ ቲ አረ ቢስሚላ፣ ደሞ ጽሙ ምናምን ወላሂ ላዚም በቃ የሆነ ኑር አለ፣ ግርማ ሞገስ አለ። ወንድም ስለሰደብኩ አፉ ብልኝ ግን የምር ነገር አታስ ከአንተ ካንተ እንዲሄድ አታድርግ፣ እድል አትስጠው። ሀቢቢ፣ ይቅርብ ይሄ ዶኛዊ ነገር ይቅርብ። ለማንኛውም በሌላ ቪዲዮ እንገናኛለን። በነገራችን ላይ ይህን በተመለከተ ፓርት 2 አጠር መጣነ ባለመልኩ መልኩ ማቅረብ ደስ ስለሚለይ ነው።